ከንቺገር ዘበታሽ? አዎ፣ ማለት መንፈሱን አይቼዋለሁ። እሺ፣ መንፈሱ ግን ሁልጊዜ እየሸመገለ ይሄ ዘይት ምናምን ፀሎት የለመደ መንፈስ ነው እኔ አውቃለሁ። ከዛ እንደምትወጣ ከዛ የሆነ ነገር አምጪልኝ አልኳትና ወደ ቤት ሄደች። ሁለቴ ሶስቴ ተመላለሰች። ከዚህ ወደ ቤት ናትና ከዛ ልጄን እንደዚህ እንደዚህ ያልኩት ወንድ ልጄ ነው ቤት አለ። ዛሬ ነፃ ሆና ትመጣለች። ለምን እኛ አብረን ስላለ ነው መንፈሱን ይንገስስ ብንለው አንዳንድ ጊዜ ልባቸው አይከፈትም። ለዛ ብዬ እኔ አምኜ ነው ስፕሪቱን ጠዋት አይቻልም። ጮን ደሞታም ደግሞ እኔ በትክክል አይቻልም።